ሰላም ሰላም፣ የሄላን ቲዩብ ተከታታዮች ሁላችሁም፣ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቶኝ የምወዳችሁና የማከብራችሁ ቤተሰቦቼ እንዴት ናችሁ? ላይ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። አንዲት ጆርዳን የምትኖር እህታችን በጣም ነው የሚያሳዝነው፣ ማዳሟ ማዳሟ ገፍትራ ጥላት ጥርሷን አረገፈቻት። ግን በጣም ነው የሚያሳዝነው። ቆይ ግን ቢሮ እኛ ኢትዮጵያኖች ቢሮ አለን ወይ ነው ለኛ የሚቆረቆርልን አለ ወይ? ህገ ወጥንን ወይስ ህጋዊንን? አንደኛውን እኮ ህገ ወጥ ይሻላል። ለምን ህጋዊ ሆንን ቢሮዎቻችንን ካልደረሱልና እህቶቻችንን እየወደቁ ጥርሳቸው እየረገፈ፣ እህቶቻችን ደሞዛቸውን እየተከለከሉ በጣም ብዙ ነገር እየደረሰብን ነውና አሁን እህታችን በሚያሳዝን ሁኔታ ማዳም ገፍትራት ጥርሷ አረግፏል እና ግን ተቆርቋሪ ኤምባሲ የለንም። የሌሎች ሀገር ያየን እንደሆነ እንደ ፊሊፒን እና እንደ ሌሎች ሀገር ላይ ምንም አይነት ችግር ቢደርስባቸው ቶሎ ነው የሚደርሱላቸው። እኛ ግን ዝም ብለው ለደሞዝ ብቻ ነው የተቀመጡት እንጂ ለእኛ ምንም ነገር እያደረጉልን አይደለም። አንደኛውን ህገ ወጡ ነን ቁጭ ብንል ይሻላል ማለት ነው። ማለት ምኑ ጋ ነው ህጋዊ መሆናችን? ቆይ መፍታችን እኛ እኛ ስንረገጥ እኛ ስንገፋ መፍታችን የማይከበርልን ከሆነ ምኑ ጋ ነው ህጋዊ መሆናችን? ምንድን ነው ህጋዊ መሆናችን? ጠቅሙ መጀመሪያ ጆርዳን የምትኖሩ እህቶቻችን፣ ይህንን ጆርዳን የምትኖሩ እህቶቻችን እዚ ጋር በጣም ነው የሚያሳዝነው ጆርዳን የምትኖሩ ሰዎች ተጠንቀቁ በነገራችን ላይ የጆርዳን ማዳሞች በጣም ከይሲ ናቸው በጣም መጥፎ ናቸው በነገራችን ላይ እና ለማንኛውም የቆንስላን ቁጥር የምታውቁ ማለት ነው እየደወላችሁ እንትን በሉ መብታችሁን አስጠብቁ ቆይ በየቀኑ ቆይ በየቀኑ የምንሰማው ነገር በጣም ለጆሮ የሚሰቀጥጥ ነው እንግዲህ እንግዲህ አስቡ አንዲት አስቡ እንግዲህ አንዲት እህታችን እንግዲህ የወንድም ቤት ለምን ሄደሽ አላጸዳሽም ብላት ነው ከፍተኛ ጉዳት ያደረሰችባት። ምን አለ ከጥርስ በላይ እንግዲህ፣ እናንተ ከአካላቸው አንዱ ነገር ሲጎል ከዚህ በላይ ከፍተኛ ጉዳት አለ እንዴ! በጣም እኮ ከባድ ነው። በሰላም መታ እንግዲህ ጥርሶን አራግፋለች ሴትዮ ማለት ነው። እህቶቼ አረቦች፣ እህቶቼ አረቦች በጣም ሰይጣን ናቸው። በጣም ሲናደዱ ክችን ውስጥ ከበጣ ገባችሁ። ሲናደዱ የሆነ ነገር ይዘው ሳይመቷችሁ ራሳችሁን ጠብቁ ማለት ነው። አንዳንድ ሰይጣኖች ማዳሞች አሉ። እኔ ጋር እግዚአብሔር ይመስገን ማዳም በጣም መልካም፣ በጣም እህት የሆነች እና የእናት ልጅ በሏት በቃ። እኔ አራት ዓመት አምስት ዓመት እሷ ቤት ነው ያለሁት እና አንድ ነገር አንድ ቀን አደለም መማታት አደለም መሳደብ አንድ ነገር በጣም ጠኛ አታውቅም። በጣም ምርጥ የሆነች ማዳም ነው ያለችኝ። ግን ክፉ ማዳም ያላችሁ ሰዎች በጣም ተጠንቀቁ። ሊመቷችሁ ሲሉ እጃች እጃቸውን ያዟቸው እንጂ እስከዚህ ጥርስ እስከ ማርገፍ ድረስ ይች የተረገመች እርኩስ የሆነች ማዳም ማለት ነው። በጣም ነው የሚከብደው። አንዳንድ አረቦች በጣም በጣም ከነሱ ሰይጣን ይሻላል። ሰይጣን እኮ ሲደርስበት ነው የሚነቃቸው አይደል? ትንሽ ነገር ነው ግፍል የሚያደርጋቸው ለምን እንደሆነ አላውቅም። እስኪ ምን አለበት ሂጂና ይችልጅ አሁን እሺ፣ እሺ ገንዘብ ካለ ልታስተክል ትችላለች። ጥርሷን ግን አካሏን አጥታለች። የተፈጥሮ ጥርሷን አይመልስላትም። ከፊት ለፊት ጥርሷ አራት ጥርስ አራት ነው፣ ሶስት ጥርስ ወልቋል። ከደረጃ ላይ ገፍትራት፣ ከደረጃ ላይ ገፍትራ ማለት ነው። ሶስት ጥርስና አራት ጥርሷ አረግፏል። በጣም ነው የሚያሳዝነው። ምን አይነት እርኩስ የሆነች ማዳም እንደሆነች። እንግዲህ ትክክለኛ ጥርሷ አይመለስም። ያው ብር ካለ አርቲፊሻል ጥርስ ነው። እና እህቶቼ በስደት ያላችሁ የማዳም ቅመሞች ራሳችሁን ጠብቁ። እህት አለሞቼ እንቀይራለን ያልፍልናም ብላችሁ እስከወጣችሁ ድረስ ራሳችሁን እየጠበቃችሁ ምግብ በወቅቱ እየበላችሁ፣ ስራ ላይ ደግሞ ጎንበስ ቀና ደፋ ደፋ አትበሉ። ራሳችሁን ጠብቁ። በነገራችን ላይ እኛ ኢትዮጵያ ስንባል መጀመሪያ ጠዋት ተነስተን በቃ ወደ ስራ ነው። ስራ ስራ ስራ ስራ ስራ ነው እና ማንም ያቀናል። እኛ ስራችንን ጠንቅቀን ነው የምንሰራው፣ ግን ራሳችንን እየጎዳ እንደሆን ማወቅ አለብን ነው። ለምን መሰላቸው? ሌሎች ዜጎች እንደ ፊሊፒን እንደ ስሪላንካ አይነት ሌሎች ዜጎች ማለት ነው ጠዋት ተነስተው ኮፊያቸውን አፍልተው ምግባቸውን ሰርተው በልተው ነው ወደ ስራ የሚሰማሩት። እኛ ግን ቅድሚያ ወደ ስራ ነው የምንሮጠው እና ራሳችንን መጠበቅ አለብን። መጀመሪያ ከተያዝነ በኋላ ሳይሆን ሳንያዝ ነው መጠንቀቅ ያለብን። እና በጣም ከባድ ነው እህቶቼ ማለት ነው። እና እኔ በጣም እኔ እግዚአብሔር ይመስገን ምንም ባይደርስብኝም እህቶቼ በሚደርስባቸው ነገር እኔ እቃወማለሁ። በጣም በጣም ብዙ ልጆች ልጆች እየተሰቃዩ ነው። አሁን አረብ ሀገር ውስጥ ሰው ይራባን በቀን አንዴ በአንዴ የበበሉበት ብቻ የሚያድሩ አሉ። እዚህ ጆርዳን ውስጥ በነገራችን ላይ ጆርዳን ማለት ነው በጣም ክፉ ክፉ ክፉ ሀገር ነው። እኔ ራሱ በጣም የማቃት የቅርብ የሆነች እህቴ ዘመዴ ሳኮን ያው እህቴ በማት በቃ ሀገር አለች እና እዛ ጆርዳን እየሰራች ምግብ ምናምን የለም ነበር። እና ሴትዮዋ በቃ ሺሻ ብቻ ነው መጠጥ፣ ጓደኞቿን እየሰበሰበች ሺሻ ስሪ ምናምን እያለች በቃ በጣም ነው መታለፋት። እና እግዚአብሔር መስገና ወደ ሀገሯ ገብታለች። ግን እዛ ጆርዳን የሚባል ሀገር ደግሞ ከሁሉ ቆሻሻ የሆነ ሀገር ነው። እና በጣም ከባድ ነው። እኔ መጥፎ ነገር ባይደርስብኝም በእህቶች ላይ እየደረሰና እየሰቃዩ ባሉት በጣም አዝናለሁ እውነት ምግብ አጥተው እንግዲህ የሚራቡ አንጀታቸውን ደርጎ ውሎ የሚያድሩ ልጆች አሉ እና እና አሁን ማን ያምናል? ቤተሰብ ሁሉ ቆይ ቤተሰብ ራሱ ኮይን ላይ አያምንም። ተራቡ ተጠሙ ቢባል ማንም አያምንም። እንዲያ እነሱም አረብ ሀገር አይደሉ እንዲያ እነሱ ምን ጎሎባቸው እነሱ ምናምን ተመችቷቸው ብር ራሱ እንደ አሸዋ ሚዛቅ ነው የሚመስላቸው። ይህን ላኪ ላክ ይህን ክፈችልኝ ምናምን በቃ ብዙዎቹ። ከዛ የራሳችን ኑሮ ወደኋላ ይቀራል የእነሱን ስናሟላ ማለት ነው። ግን ለራሳችንን ማወቅ አለብን እና እናንተ ስደት ላይ ያላችሁ ናችሁ፣ በስደት ላይ ያላችሁ ናችሁ እህቶቼ፣ እናንተ ናችሁ። በስደት ያላችሁ እህቶቼ ወይም እህት ወንድሞቼ ማለት ነው። ሁላችሁም በስደት ስደትን ያየ ሰው ሊረዳ ይችላል። ስደትን ያላየ በተለይ አረብ አገርን ያላየ ሰው ማንም አይረዳም። ውሸት ነው የሚመስለው የምናወራው ድራማ ነው የሚመስለው ከዛ እንግዲህ ከሁሉም በላይ እንግዲህ የሚያናድደው ቢሮ የሚባሉ ሰይጣን የሰይጣን ጉራጭ የሆነ ማለት ነው። ጥቅማቸው ምን እንደሆነ አላቅም። ይች ልጅ እንግዲህ ከየትም ማንም ሰው ማስረጃ ከየትም ማስረጃ ላይኖራት ይችላል። ግን አንድ ፈጣሪ ነው ማስረጃዋ እና ማረጋገጫ ማረጋገጫና ማስረጃ አምጪ ማረጋገጫ ካመጣሽ ምናምን የሚባለ። ቆይ ሴትዮ እኮ ካሜራ ደቅን አይደለም የምትገፈትራት። ቆይ ግን ምን አይነት ኢትዮጵያኖች ናቸው እናንተ፣ እናንተ ኮዳሞች ናቸው። ለምን እች ልጅ ማለት ነው ሴትዮ እች ልጅ ስትገፈትራት ካሜራ ደቅና አይደለም። እች ልጅ ከየት አምጥታ ነው ነገር መረጃ የምታመጣው? እዚህ አሁን እኛ ማዳም ቤት እየኖር ነው። ማዳማችን መጥፎ ሆነ የሆነ ነገር ብታደርገን እና በህይወት ብንኖር እና ቢሮ ብንሄድ ማለት ነው መረጃ አምጥ ይባላል። እንዲህ አይባልም። ሌላ ሰው ቢኖር መረጃውን ለማዳማ ነው እንጂ የሚያግዙት፣ ምናልባት የራሳችን ዜጋ ምናልባት አለች ካለች እንጂ የራሷ ልጆች ወይ የራሷ ባል ከሆነ ለራሷ ነው የሚመሰክረውና ምንድን ምንድነው? ያ ምን እያደረጋችሁ ምን እየሰራችሁ ነው? ቢሮዎች ማለት ነው ኤጀንሲዎች ባትኖሮ ይሻላችሁ ነበር። በጣም ከባድ ነው፣ እና እንደዚህ ይባላል። እንደ ግን የግፍ ጥግ የጥግ የግፍ የአንዳንድ ቢሮዎች ማለት ነው የግፍ ጥግ ነው ያለባቸው። ጌታ ጌታ አምላክ የጣሪያ አምላክ እሱ እውነት የስራችሁን ይስጣችሁ። ሌላ ምንም አንለው። በጣም ከባድ ነው። እኛ ጉልበት የለንም። ጉልበቱ እሱ የሰማያዊ አምላክ ይፈረድባችሁ። እኛ ምንም አንለው። ይቺ ምስኪ ልጅ እንግዲህ አሁን ጥርሷ እንደዚህ ረግፎ በእውነት እሰራለሁ ብላ ቀየራለሁ ብላ መታ ከፍተኛ እውነት አንጀት ነው የምትበላው። በእውነት እስኪ እንግዲህ አስቦት፣ ይቺ ልጅ እቀየራለሁ ያልፍልኛም ብላ ከሀገሯ ወጥታ እንደዚህ ጥርሷ ሲረግፍ በጣም ነው የሚያሳዝነው እና እንግዲህ እስኪያስቡት በጣም ያሳዝነን ብትሞትም እኮ እንግዲህ ማንም ጠያቂ የለም አያችሁ መንግስት የለም ከቢሮ ቢሮ የሚባል አውሬ ሆዳሞች ጥቅማቸው ምን እንደሆነ እኔ አላቅም እኔ እኮ ህጋዊ ቆይ ህጋዊ መሆናችን ምንድን ነው ህጋዊ መሆናችን ምንድን ነው ማለት ህጋዊ ሆነን ቢሮ ለኛ ካልቆመልን ደሞዝ ስንከለከል ደሞዛችንን ተከልክለናን ብለን ስንናገር ደሞዛችንን ካላሰጡን እንደዚህ ችግር ደረሰብን ብለን ስንል አረቦችን ካልከሰሱልን ታዲያ ምንድነው ምንድነው ጥቅሙ? በጣም ከባድ ነው። ብቻ ፈጣሪ አምላክ ለሁላችንም እውነት ለሁላችንም በቃ የሆነ ነገር ሰጥቶን ስደትን በቃ ይበለን፣ እውነት እንጂ ፈጣሪ በቃ ይበለን እንጂ እኛ ተቆርቋሪ መንግስትም የለንም። መንግስት ያስቀመጣቸው ኤጀንሲ ላይ ቁጭ አሉ ሆዳሞች። ፈጣሪ አምላክ የስራቸውን ይስጣቸው። እውነቴን ነው የምላችሁ እና በጣም አዝኛለሁ። ራሳችሁን ጠብቁ፣ የመወዳችሁ እህቶቼን እህቶቼ፣ ማዳም ቅመሞችዬ፣ አይዟችሁ እሺ። እና ሁላችሁም ላይክና ሽር ሰብስክራይብ እያደረጋችሁ አበረታቶኝ የመወዳችሁና የማከብራችሁ ቤተሰቦችዬ ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ። ከልብ አመሰግናለሁ። ባባ